ቤተሰብ ነው። ገብስ እንቁላ የኢድ ዝግጅት ገብስ እያዘጋጀው ነው። ኒራ ያስተምራቸው ነው።

ማለት ይብቃው ወይስ ትንሽ ይቆላ? ትንሽ ይቆላ። እንደ እንደዚህ ነው እኛ ሁሌ የምናደርገው። ትንሽ ተቆር ይላል። ጠርቻችኋለሁ ለኢድ ምርጥ ቡቅር ነው ማረገው። እናንተ የሚላችሁ ፈጥፍቃችሁ ነው ፈሽታችሁ የምታደርጉ ስትሰሩ?

ይህ ገብስ ነው የተቆላ፣ ወይም ገና ሊቆላ ነው። እዚህ ላይ ደግሞ አለ ላሳያችሁ፣ እዚህ ደግሞ አለ ገና ይነል። እናንተ ሀገር እንዴት ነው ገብስ የሚዘጋጅ? ገብስ ነው መጀመሪያ የሚቀቀል? ጥሬው ነው? አንደኛ ማጠብ ነው ወይስ መቀቀል? ዝም መቀቀል ነው ጥዱ? ንፍሮ ነው? ንፍሮ። ንፍሮ የሆነውን ገብስ ነው አቆላሉ። እንደዚህ ጥቁር ነው ወይስ ጥቁር ማር መስሎኝ።

እንደኛው ይሆናል። እኛ እንደምናዘጋጀው ነው እና እንደኛው ይጣፍጣል። አሁን ድፍድፍ ምናምን ድፍድፋችሁ ማለት ነው። አዎ ድፍድፍም ይበል። አብሽሎ ታደርጋላችሁ። እናረጋግ አብሽሎ የለውም። እኛ ደግሞ ቡቅር የምናውቅ ምን መሰለሽ? ማሽላ ተነክሮ ይሰነብታል፣ ሶስት ቀን አራት ቀን። እዛ በኋላ ያ ይንጠፈጠፍና ይቆላል። ተንጠፍቆ ያድራል። አዎ ያድራል። ከዛ በኋላ እንደዚህ ይሆነና ይቆላል። እዛ ደግሞ አብስሎ ደግሞ ይዘጋጃል ዳጉሳ የዳጉሳ ቂጣ ለብሶ ደሞ ይጀምርበታል። ለው የሚጀምር የለም። ከዛ ማደረቆቱ ይቆላል። ያ መጀመሪያ የሚተፈደፍ ምኑ ነው? ይደረግነት ነው። ይቆራረሳል። ከዛ አብቅሉ ጋር ተደበላልቆ ውዴ በይ እንደዛ ነው።

እኛ ደግሞ አሁን ይህን የምናደርገው ምን መሰላችሁ? አይ አሁን እንደዚህ ይዘጋጃል። በነገራችን ላይ የኔ ብቻ አይደለም እነ ማዘር ቤት ነው ያለውት የማዘር ጭምር ነው። አይ አሁን ይሄ እንደዚህ ኮንና ወፍጮ ቤት ወስደን እናስከከዋለን። ብቅል ይጨመራል። ከዛ በኋላ ይደፈደፋል። ብቅል ብቻ ነው የሚደረግ። እኔ ግን ብዙም አላደርገውም። እኔ ማድረግ የሚቀቀለው እኔ ነበረ ይሄ ቆላና ይሄን ዝም ብሎ በፍል ውሃ ማብጣት ማለት ነው። ይሄ ነው ብዙ ጊዜ የሚመቸኝ ማዘጋጀው አሁን ግን ላረፋ ፈሽ ብዬ መዋል ስለምፈልግ የዘንድሮ አረፋ ለዛ ሰው ይበደል እንጂ ዛሬ ማነው? እሁድ እሁድ ነው የቆላን ያለ ነው። በነገራችን ላይ እሁድ እሁድ ያው አንማዘር ነኝ። ከዛ ይሄ እንደዚህ ነው ይዘጋጅና ወስደን እናስፈጨዋለን። ብቅል በቅድ ይደረግበታል። መቼ ነው ይደፈደፋል እሮብ ነው የምንደፈድፈው፣ ይደፈደፋል። ቢደፈደፋል ለጁማዓ ጧት ማታ ነው ማታ ነው ሞልተነው የምናድር ሐሙስ ማታ ሞልተነው ነው እናድራለን። እዛ ጧት ስኳ ፊኒሽ እናረግና ዛ ጧት ኢድን እንገናኛለን። አሳያቸዋለሁ ቡቅሩ እንዴት እንደሚሆን ማለት ነው። ጠርቻችኋለሁ ለኢድ አዘገጃጀቱ ይሄ ነው። ደማነስ ምናምን ያለባችሁ ደግሞ ጠጡ፣ ይጠቅማችኋል ደማችሁን ሙልት። እሱ እንዶሚ ምናምን የምትበሉ ልጆች በተለይ ንስ ካፌ በባዶ ሆዳችሁ የምጠጡ ይሄን ጠጡ። ንስ ካፌ እየጠጡ እየታመሙ በባዶ ሆዳችሁ። ወድሌ ፋጡማ እኮ በዞ ቢቀጤ ኑሮ ግን እንደዛ ነበረ። የምትቆኚ የንስ ካፌ ነው። እናኳ አለዚህ ግን አላሳይሽም ቦታው አ

እና ገብሳችን ይኸው እያለቀ ነው። ይሄኛው ሁለተኛው ማለት ነው። እኔ ቡቅር ዝግጅት ታችም እንዳትሉኝ በልጅነት ነው ስደት የሄድኩት። ትምህርት እንደጨረሱ አጭሱ እንትን አላስባለን ላኢድ ነው ማሳያችሁ። የዛ ሰው ይበለ ሰላም ሁኑልኝ ውዶች፣ ወዳችኋለሁ። ባይ ባይ